አሰላሙ አለይኩም ወረህመቱላህ በረካቱ፣ ውድና የተከበራችሁ የሁሉድ እና የሁዳ የዩቱብ ተከታታዮች እንዴት ናቸው? ዳና ናቸው? እኔ ሰላም ነኝ ያለው አልሐምዱሊላህ። እናንተ እንዴት ናቸው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ውዶቼ፣ ውድ ተመልካቾች፣ ሁዳና የሁሉድ የዩቱብ ተከታታዮች ዛሬ የማሳያቸው ነገር ቢኖር ከውጭ መጣሁት፣ ከሳኡዲያ መጣሁት፣ መጋረጃ ወይም ሲታራ ማለት ነው ትንሽ ያስቸግራል። ለሀገር ቤት ለኢትዮጵያ፣ ትንሽ አስቸጋሪ ነው። በእርግጥ ሴታራው በጣም ያምራል። እንደምታዩት ነው። ይሄ ፍሪንች ዶር ነው ማለት ነው። ይሄ ፍሪንች ዶር ነው። እውነት የምናገር ሴታራው እኔ ወድጀው ፈቅጀው ነው ገዝቼ የነበረው ነገር ግን ለእናንተ ልነግራቸው የሚፈልገው ይሄ የሳዑዲ የፍሪንች ዶር የሚባለው ለኢትዮጵያ ይኸው እንግዲህ እናንተ ተመልከቱት። ሙሉ ለሙሉ አያለብሰውም ማለት ነው ጭራሽ ይሄ ጎኑ የተረፈው ማለት ነው። ይሄ ወደ ጎን እጥረቱ እዚህ ነው። ከወደዚያ ከአንድ ጎን ሙሉ ነው። ከወደዚህ ግን ያው ሊያለብሰው አልቻለም ማለት ነው። አይሁን፣ አይሁን፣ ይሄ የቁመቱ ነው ማለቴ የጎኑ ስፋት ነው ማለት ነው። ሊሆን አይችልም በቃ። ይሄው በግማሽ ነው የቀረው እታች እንደና፣ ቁመቱ ደግሞ ይሄው ይሄው እንደዚህ ተንጠልጥሎ ነው የቀረው። እንደምታዩት ይሄ እንግዲህ ከሚታያችሁ ከስታር በታች ይሄ ማለት ነው። ከዚህ በታች ይኸው ሊለብስ አልቻለም። ቢያንስ እስከታች መውራጭ ነበረበት ማለት ነው። እና በዚህ አጋጣሚ የምልላቸው ፈልጌ ነው የሳውዲ ሲታራ የፍሪንች ዶር በተለይ ይሄ ሊሆን አይችልም። እዛ ለሳውዲ በትክክል ይሆናል። ትልቅ ነው፣ ቁመቱም አጭር ነው። የሳውዲ ቤቶች አጭር ናቸው፣ የኛ ግን በጣም ረጅም ነው። ይሄው ከመስቀያ ውድታች ስታዩት ያው በግማሽ ነው የቀረው። ስለዚህ ወይንም ራሳችሁ ማሰራት አለባችሁ፣ የምትፈልጉትን ግማሽ ገዝታችሁ ማሰራት አለባችሁ። ወይንም ደግሞ እዚህ መታችሁ አሁን አረ አሪፍ የውጭ ሲታራዎች ከዱባይ ከሳውዲ ከቱርክ የሚገቡ ሲታራዎች አሉ፣ መጋረጃዎች አሉ። እነሱን እዚህ መግዛትም ሆነ ማሰራት ትችላላችሁ። እንሻ አላህ። እና ያለው ነገር ይሄን ይመስላል። መጋረጃ በተለይ ለፍሪንች ዶር የሚባለው ለኛ ሀገር እንደማይሆን ነው። ወላሂ እኔ ሲታውን በጣም ወድጀው ነበረ፣ ግን ምንም ማድረግ አልችልም። ይሄን ሱቅ ወስዶ ወይንም ያው ለሚሆን ቤት መስጠት ማለት ነው። ሌላኛውን ሳሳያችሁ። እዚህ ጋር ደግሞ ይሄ መስኮት ነው። መስኮት ችግር የለውም። ይኸው የመስኮቱ ሆኖታል ማለት ነው። የመስኮቱ እኔ እንደምፈልገው ሆኗል ማለት ነው። የመስኮቱ ችግር የለውም። ይሄ የመኝታ ቤት ነው። የመስኮቱ ችግር የለም ሆኖ የመስኮቱ ችግር የለውም። የመስኮት ይሆናል። ነገር ግን የዚህ የፍሬንች ዶር የሚባለው ከወደ ጎንም አጭር ነው፣ ከታችም ቁመቱ አጭር ነው። ይሄ የመስኮት ነው ችግር የለውም። እና የመስኮት ምናምን ይሄው ችግር የለም። የመስኮቱ ይሆናል ማለት ነው የመስኮቱ ይሄው ችግር የለም። ለመስኮት ለሚባለው ችግር የለውም። እነሆ ታች ድረስ ነው ማለት ነው። ይሄ እነዚህ መስኮቶች ናቸው፣ ከውጭ አመጣኋቸው ናቸው። የመስኮቱ ምንም ችግር የለውም ይሆናል ማለት ነው። እንደምታዩት ነው የኛ የኢትዮጵያ ቤቶች እንትናቸው በጣም ረጃጅም ነው። እዚህ ኢትዮጵያ ላይ ሱቅ ሄጄ ስጠይቃቸው አጠረብኝ ስላቸው የዛ አይነት መጋረጃ ለኮንዶሚየም ቤቶች የሚሆን ነው ብለውኛል ማለት ነው እንጂ ለማንኛውም እንደዚህ አሁን የምናሰራችው አይነት ቤቶች ማንኛውም ሲታራው አጭር ነው የሚሆነው። በነገራችን ላይ ይሄን ይመስላል ኢንሻአላህ እና እንዳትሸወዱ። እኔ ችግር የለም አንድ የፈረንጅ ዶር ብቻ ነው ያጠረብኝ መቀየር መለወጥና፣ ያው ለመግዛት አስቤያለሁ ገና አልገዛሁም። ገዝቼ ደግሞ አሳያቸዋለሁ ማለት ነው፣ ወይንም እዛው ሱቁ ላይ ያለውን አይነት አሳያቸዋለሁ ማለት ነውና፣ ሲታራ እንዳትሸወዱ ለማለት ወዳለሁ። እና የዛሬው ቪዲዮ ይሄን ይመስላል። ትጠቀሙበት አላችሁ ብዬ አስባለሁ። እንሻአላ ይው እንግዲህ እንደኔ በግማሽ እንዳትቀሩ። ወላይ ናዚ ምንት እንዴት ናደርጉኝ። አሁን ግን ለኸይር ለበጎ ነው እንሻአላ። ይሄን ይመስላል መጋረጃው፣ ይሄንን ይመስል ነበር የገዛት የፈረንች ዶር። ከጎኑም የተረፈውን እዩት፣ ያላለበሰውን ከታችም ይሄው የቀረውን እዩት። ይሄን ይመስላል እንሻአላ። የእኔ ውዶች አመሰግናለሁ። ሰላሙ አሌይኩም ወረህመቱላ ወበረካቱሁ።